ዛሬ በፋሲለደስ ጥንታዊ ቤተ መንግስት ቅጥር ግቢ ውስጥ ነው የምንገኘው። በዚህ ስፍራ አባቶቻችን የሠሩት እጅግ አስደናቂ፣ አስደማሚ የጥበብ የእጅ ስራ ይታያል። እንግዲህ በጥንቱ ዘመን የአክሱምንም፣ የዛጉንም የፋሲልንም ስናይ የተገለጠላቸው የገባቸው ኢማጅን ማድረግ የሚችሉ በእጦት እሳቤ ያልተያዙ አቅም፣ እውቀት፣ ጥበብ ካለበት ማምጣት፣ መሰናሰል፣ መደመር የሚችሉ አባቶች እንደነበሩን በደንብ ያሳያል። ቅድም እንደሰማነው ብዙም የሚገርሙ ነገሮች አሉ። ስፋቱ ብቻ ሳይሆን የቦታ ምርጫው፣ ለእይታ ያለው ምቹነት፣ ከዚያም ባሻገር ፈንክሽናሊቲ መመገቢያው፣ ፈረስ ማሰሪያ፣ ፓርኪንግ ነበረ። በጣም በጣም ደግሞ የሚገርመው መጸዳጃ ቤቶች። ብዙ ጥንታዊ ቤተ መንግስት በምንመለከትበት ጊዜ አናይም መጸዳጃ ቤት። አውሮፓም የቆዩቱ እንደዛ ብዙ የላቸውም በጥንት ዘመን። መመገቢያ ስፍራ ግን በጋራ በተናጠል ሳይሆን በአዳራሽ በጋራ መመገብ፣ የትራንስፖርት ሲስተም ሲመጣ የሚቆይበት ቦታ፣ ላይብረሪ ወይም ሃይማኖት ትምህርት የሚማሩበት አካባቢ መኝታ ቤት አስተራራቸውና ለእይታ ያለው ምቹነት ዘሆል ዲዛይኑ ስራው የሚያሳየው የተገለጠላቸው የበራላቸው የማይታየውን ማየት የሚችሉ ሰዎች እንደነበሩ ስራው በሙሉ ያመላክታል። ከዚያ ባሻገር በገለጻው እንደሰማችሁት ከከንባታ አካባቢ በዚያ ዘመን የነበሩ ከድንጋይ ጋር የሚያያዙ ሙያዎችና ስራዎች እዚህ ቦታ ተንጸባርቀዋል። ከጉራጌ ሀገር ሊቃውንት መጥተዋል። ከኦሮሞ ሀገር በውትድርና የሚያገለግሉ በዚህ ስራ ውስጥ የተሳተፉ ሰዎች መጥተዋል። ድሮ በጋራ በትብብር በአንድነት አንዱ ያለውን ከሌላው አምጥቶ ያማረ የተዋበ የላቀ ነገር መስራት ነበረ። አዲስ ነገር አይደለም። የኛ ችግር ያን በቅጡ መገንዘብና ጠቀሜታውን አውቆ እና አጉልቶ መጠቀም ላይ ውስንነት አለ። በቅርቡ አንድ የሚያስገርም ታሪክ ሰማሁኝ፣ ለዚህ ነገር የሚጠቅም አንድ አባትና ልጅ ይጨቃጨቃሉ። አባት የልጅነት ወጉ እንደዚህ አይደለም አለባበስህ እንዲህ መሆን አለበት፣ አነጋገርህ መስተካከል አለበት፣ ጸጉር ቁርጥህ እንደዚህ ነው ብሎ ይመክረዋል ልጁን ልጁ የተሻለ ሰው እንዲሆን አመጋገቡን፣ አነጋገሩን፣ አለባበሱን፣ አዋዋሉን ይገስጸዋል፣ ይመክረዋል እና ልጅ አባቱ ብዙ እንዳልገባው፣ እንዳላወቀ፣ እንዳልሰለጠነ በ ለማስረዳት ለመግለጽ ስለፈለገ አባት፣ የምን መሰለህ የኔና የአንተ አስተዳደግ ዘመን የተለያየ ነው። አንተ ባደግክበት መንገድ እኔ እንዳድግ አጠብቅ በአንተ ጊዜ ቴክኖሎጂ አልነበረም። ኮምፒውተር የለም፣ ቴሌቪዥን የለም፣ እንደዚህ ዘመናዊ መኪናዎች የሉም፣ እና ብዙ እድል አልነበረህም። አሁን የምኖረውን ኑሮ ለመኖር የማድገውን እድገት ለማደግ እያነጻጸርክ አንተን እንድመስል አታድርገኝ፣ ይለዋል ልጁ እና አባት አሰብ ቢያደርግና እውነትህን ነው እኛ ስንማር ስናድግ ኮምፒውተር አልነበረም፣ ዘመናዊ መኪና አልነበረም ቴሌቪዥን አልነበረም። አሁን የምታያቸው ምቹ የትራንስፖርት ሲስተሞች አልነበሩም። ብዙ ችግር ነበረብን። ያንን ችግር ተገንዝበን ኮምፒውተር ፈጠርን፣ መኪና ፈጠርን፣ ቴሌቪዥን ፈጠርን። አንተ እኛ የፈጠርነውን በመጠቀምህ ከኛ የላክ መስሎ ይሰማሃል፣ ግን የፈጠርነው የኛ ትውልድ ነው። ለአንተ ትውልድ አመቻቸን፣ ክፍተት አይተን ሞላንልህ እንጂ አልፈጠርከውም። የፈጠርነውን በአግባብ መጠቀም አልቻልክም ብሎ መለሰለት ይባላል። የእኛ ነገር እንደዚህ ነው። አባቶቻችን ፈጥረዋል። ኢማጂነሪ ፓወር አሳይተዋል፣ ብቃት አሳይተዋል። እኛ እንዴት እንደሰሩትም አላወቅንም። የትብብር መንፈሳቸውን አላወቅንም። ሀገር ወዳድነታቸውን አላወቅንም። የሰሩት መጠገን አልቻለም። እንዳየሁ ፈርሷል። ነገር ግን እነሱን እንደማያውቁ እንዳልገባቸው አስበን ሳናቅ ያወቁትን ቀን ሳይገባን የገባቸውን አራክሰን ሳይገለጥልን ያየን መስሎን እንዲሁ በከንቱ የምንባዝን መሆናችን የሚያሳየን አሁን ወደ ቀልብ መመለስ ነው። ፋሲል ኢትዮጵያውያን ባላቸው ሪሶርስ ባላቸው አቅም ባላቸው ስጦታ ተባብረው በዚያ ዘመን አስደናቂ ነገር አስቀምጠውልናል። እኛ ይህንን መድገም እንኳ ባንችል ይሄንን ጠግነን እና አሳምረን ለትውልድ ማሸጋገር አለብን። ለዚህ ነው የመደመር ትውልድ መጽሐፍ ሽያጭ ገቢው ይሄንን ስራ ለመስራት እንዲሆን የታሰበበት ዋናው ምክንያት፣ ዋናው አላማ ይሄን ታሪክ መስራት እንኳ ባስችል ጥበቡ፣ የስሪቱ መጠን፣ አስፈላጊነቱ ገብቶ ጠግነህ አሸጋግረው የሚል እሳቤ በውስጡ ስላለ ነው። ዛሬ ባየሁት ነገር በጣም ተደስቻለሁ። ብዙ ጊዜ መጥቻ አይቸዋለሁ። ጎንደርን በደንብ አውቀዋለሁ። ፋሲልን በደንብ አውቀዋለሁ። የገባኝ ነገር የኛ ትውልድ ይሄንን ነገር ወደ ነበረበት ከቻልንም አልቀን ማሸጋገር ግዴታችን እንደሆነ እና ያለኝ ጥሪ የፖለቲካ አመለካከት፣ የእምነት ልዩነት፣ የቋንቋ ልዩነት፣ የሰፈር ልዩነት ሊኖር ይችላል። ፋሲል ግን ሀብታችን ነው። ተባብረን መጠገን አለብን፣ ተባብረን ማስዋብ አለብን፣ ተባብረን ማቆየት አለብን፣ እንዳይፈርስ ማድረግ አለብን። ለዚህ የተነሳሳው ልብ በፖለቲካ በእምነት፣ በብሔር ካሳነስከው አንሰ ትቀራለህ። አባቶች እንደዛ አልነበሩ። አባቶች ከምባታ ሄደው የድንጋይ ሙያ ያላቸውን ሰዎች ለማምጣት ጉራጌ ሄደው ጥበበኞች፣ ሊቆች ለማምጣት ኦሮሞ ሄደው ለማምጣት ችግር አልነበረባቸው፣ ከትግራይ ለማምጣት ችግር አልነበረባቸውም። ለምን ያ የተደመረ እውቀት የተደመረ ጭንቅላት የላቀ ነገር እንደሚሰራ ስለሚያውቁ ዛሬ እዚህ ያየኸው ነገር እጅግ የላቀ ድንቅ ስራ ነው። ለምን የተደመረ ጭንቅላት ውጤትና የማየት አቅም ያላቸው ሰዎች ስራ ስለሆነ፣ እኛ ማየት እንኳ ቢሳንን እነዛን ያዩ ሰዎች አድንቀን፣ ማቆየትን ግን ያነሰውን ስራ በኃላፊነት መውሰድ መስራት እንደሚጠበቅብን አምናለው እንሰራዋለን። ከህዝባችን ጋር በትብብር እንሰራዋለን። ተጀምሯል መልካም ስራ ሆኖ አምሮ ለትውልድ እንደሚሸጋገር ተስፋ አደርጋለሁ። እጅግ በጣም ደስ ብሎኛል። አመሰግናለሁ።